ቲንክ ላሳያችሁ አንዴ ካስቱም ላርገው። ስምንት ሰባት ኦኬ፣ በደንብ አዳምጡም። ስምንት ሚሊየን ዘጠና ሁለት ሺ ዶላር ነው። ዘጠና ሁለት ሺ ዶላር ነው ዳይቦ ሌቨል ፎሪ ለመግባት ዘጠና ሁለት ሺ ዶላር አጥፍቷል። ዋስ ላሳያችሁ ዘጠና ሁለት ሺ ለቨል ፎሪ ለመግባት ዘጠና ሁለት ሺህ ዶላር አውጥቷል። በቲክቶክ ዳይቦ ዘጠና ሁለት ሺህ ዶላር አውጥቷል። ዳይቦ ከዘጠና ሁለት ሺህ ቲክቶክ ስልሳ ሶስት ሺውን ቲክቶክ ነው የወሰደው ዳይቦ ደደቦ ዘጠና ሁለት ሺህ ዶላር ስታወጣ ስልሳ ፐርሰንት ስልሳ ስድስት ፐርሰንቱን የሚወስደው ቲክቶክ ነው። ቲክቶክ ነው የሰጠው። ቲክቶክን ጠይቅ። ፍቅር የያዘ ከቲክቶክ ጋር ነው። ኒሃው በል። ቺንግሊንግ ሜንግሊንግ ጠይቃት። ሜንግሊንግን ጠይቃት። የጌብቱ ሜንግሊንግ እንደ ታውቃላችሁ አይደለ? እንደ ዘጠና ሁለት ሺህ ዶላር ያወጣው ለቲክቶክ ነው። ዘጠና ሁለት ሺ ዶላር በቲክቶክ ለጊፍት አውጥተሃል። ከዘጠና ሁለት ሺ ዶላር ዳይቦ ለቲክቶክ ካምፓኒ ሜንግሊንግ፣ ስልሳ ሺውን የወሰደው ሜንግሊንግ ነው። ሜንግሊንግ ዘጠና ሺ በለው ተወዳል። ሚኒ ቆይ አንተ ስንት ነው? ለብል ሀያ አለ ያንተ የቢኒል ሀያ አንተ ሰባት ሺህ መቶ ሀያ ዶላር ነው ያወጣው። እስከ አንተ ምን አይነት ቋጣሪ ነህ? መቶ ሀያ ዶላር ነው ያወጣው። አንተ ቢኒ መቶ ሀያ ዶላር ነው ያወጣው መቶ ሀያ ዶላር ጋይስ ለብል ፎሪ ስምንት ሚሊዮን ነው። መቶ ሀያ ዶላር ነው ያወጣው። እግዚአብሔርን ቢኒ መቶ ሀያ ዶላር ነው ያወጣው። ማወቅ የሚፈልግ ማን ነው? ማወቅ የሚፈልግ ከማን ለበላችሁን ልይ ንገሩኝ። እኔ እነግራችኋለሁ ስንት ብር እንዳወጣችሁ። ሀያ ዘጠኝ ኦኬ፣ ናኒ ሀያ ዘጠኝ ስንት መሰላችሁ? ሀያ ዘጠኝ

መንሱር እግዚአብሔር፣ መንሱር እንዳትስቅ። መንሱር አንተ አይደለም የሌላ መንሱር ነው። መንሱር አይደለም። በፌቃ አካውንት ጠምጣ ለበል። ሃያ ዘጠኝ ስድስት መቶ ዶላር ብቻ ነው ያወጣ።